ለተሰንበት የመስቀል በዓል ማግስት ካለንበት ቦታ 77 ማይል ወይም ለአንድ ሰዓት ከ30 ደቂቃ ያህል መኪና ነድተን ነበር የደረስ ነው። ሐመረ ብርሃን አቡነ ሳሙኤል ዘዋል ድባ ገዳም። ጤና ይስጥልን፣ በዓለም ዙሪያ የምትገኙ ውብ ኢትዮጵያውያን እንደምናላችሁ። እንኳን ለብርሃነ መስቀሉ በሰላም በጤና አደረሳችሁ አደረሰን። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ሐመረ ብርሃን አባ ሳሙኤል ዘዋል ድባ ገዳም ነው። በቨርጂኒያ የሚገኝ ታላቅ ገዳም ነው። እጅግ በጣም ደስ የሚል ቦታ ነው። የገዳም መንፈስ አለው። ዛሬ ደግሞ ልዩ መርሃ ግብር አለ። የመስቀልን በዓል ምክንያት በማድረግ የተዘጋጀ ልዩ መርሃ ግብር አለና ያንን መርሃ ግብር አብረን እንድንከታተል እንድንሳተፍ፣ አብረን ደስ እንዲለን ወደ እናንተ ይዘን መተናል። መልካም ጊዜ አባታችን ምፍትኝ አባታችን እስቲ ስለ ገዳሙ ያጫውቱን፣ መቼ ተመሰረተ እንዴት ተመሰረተ የሚለውን እንግዲህ ያው ገዳሙ በጽንሰ ሀሳብ ደረጃ ከወደ 2000 አስራ ሁለት በፈረንጆች ገደማ ነው። እንግዲህ ሀሳቡ የተነሳው እንግዲህ ሀሳቡም ሲነሳ እዚህ ሀገር ተወልዶ ያደጉ ልጆች ወንጌልን እየተማሩ ስአትሲያን እየተማሩ እንደው እንደ አይነቱ ሀሳብ እንዲህ በቀላሉ የቤተክርስቲያን ጉዳይ የሚተው ስላሉን ጉዳያችን ብለው እንግዲህ ትምህርት ቤትም ምንም እያሰብን ነበር እና ዋናው ስራ ለመስራት ስለሆነ ከትምህርት ቤቱ ይልቅ ገዳም የሚለው ሀሳብ ስለተነሳ በተለይ በአብዛኛው ወደ ቅዱስ ጳውሎስ ወይም ደግሞ ስዋት ቸርች ያሉት ናቸው። ያው እዚሁ አብረን ነው ጀመር ነው። እንግዲህ ግማሹን ወደዚያ ሄደ፣ ግማሽ ወደዚህ ወደ ገዳሙ እንግዲህ መተን ይሄ ወሁን የተገዛው በ2022 ነው የተገዛው። ገዳም ማለት የአንድነት ቦታ ነው። በገዳም ውስጥ ሁሉም ሰው አንድ ነው። ሁሉም ሰው አንድ ነው እና ይሄ ገዳም ልክ ዛሬ እንዳከበር ነው የመስቀል በዓል ጌታችን እጆቹን ዘርግቶ ሁሉንም ወደ ሱ እንደጠራ ገዳምም ልክ እንደመስቀሉ መስቀሉ ሁሉንም ይጠራ ነው እና የአንድነት ቦታ ነው ገዳም። ቅዳሴው ከተጠናቀቀ በኋላ ሁሉም ወደ ማህበሩ በመምጣት ከአንድ ጽዋ እየጠጡ እህት ወንድሞቼ፣ አውቄ በድፍረት ሳላውቅ በስህተት ካስቀየምኳችሁ፣ ይቅርታ አድርጉልኝ፣ አባ ይፍቱኝ፣ ይባርኩኝ በማለት ከአንድ ጻድቅና ጽዋ ይቀምሳሉ። ወንድሞቼ አውቄ በስጠት እህቶን ወንድሞቼ ሳው ክበል ፍረት ሳላውቅ በስተት እያስቀየምኳችሁ ካለ ይቀርበሉ አባ አባቶቻችን ጠባቶቻችን እናቶቻችን ያቆዩልን አንዱ ቤተክርስቲያኒቱ የቆይ ማህበር ነው። የጽዋ ማህበር ነው። ያ የጽዋ ማህበር እንግዲህ የመጀመሪያው ዓላማ ማህበረሰቡን አንድ ማድረግ ነው። በተለይ አሁን ባለንበት ዘመን ቤተክርስቲያን ነች ይሄን ነገር ልታጠፋው የምትችለው። ስለዚህ መለየት እንዳይኖር ምንም የመለያያ ኦርቶዶክሳዊነት ራሱ ማንነት ስለሆነ እንግዲህ ከዚህ አንጻር ይሄ ማህበር ተመስርቶ በጣም ጥሩ አሁን ገዳሙንም እያገለገሉ ያሉ። እንዲህ አድርጉ፣ በዚህ ውጡ፣ በዚህ ወረዶ የሚል የለም። ያው ጥያቄ እና መልስ ትምህርትም ይኖራል። ደስተኛ ሆነው እንግዲህ እያገለገሉ አንድ ህብስት እየዞረ ነበር፣ አንድ ቂጣ ዳቤ፣ ያ ዳቤ ከአንዱ ዳቤ ላይ የተቆረጸ ለእያንዳንዱ ይሰጣል። ከአንድ ብርጭቆ ወይም ጽዋ ያ ከዛ ከአንዱ ጽዋ ሁሉም ይጠጣል። ያንን በሚጠጣበት እና በሚበላበት ሰዓት እህት ወንድሞቼ፣ ያስቀየምኳችሁ ካለ በማወቅ በድፍረት ባለማወቅ በስህተት ያስቀየምኳችሁ ካለ ይቅር በሉኝ እያለ ነው ያንን የሚመገበው። ያ ማዕድ ማለት ዳቤውና ውሃው ከአንድ የሚጠጣበት ለምንድን ነው ቢባል አንድነታችን የሚያመለክት ነው። ሰው አንድ ላይ ሲበላ የተጣላ እንኳን ቢሆን ያንን ይረሳዋል። ይረሳዋል። ለምን የፍቅር ማዕድ ስለሆነ ማለት ነው። ያንን ከዛ ከፍቅር ማዕዱ ሲቀበል ሰው አንድነቱን ነው የሚያስበው አንድነቱን እኔ እኮ የዚህ የጽዋ ማህበሩ ልጅ ነኝ ቤተሰብ ነኝ ብሎ ያስባል። እሱ ብቻ አይደለም ይቅር በሉኝ እህት ወንድሞቼ፣ ይቅር በሉኝ የሚለውም ራሱ ትልቅ ስራን ይሰራል። ለምን እህት ወንድሞቼ የሚል እኮ አሁን የለም ያ ነገር ቀርቷል። አሁን ያንን ለማምጣት ነው እህት ወንድሞቼ አንደ በታችን አሁን ይሄንን ነገር ልምምድ ነው በነገራችን ላይ ከዚህ እንለማመደው እና ወደዛ ወደ ከተማው ደግሞ ስንመለስ ያንን ነገር ይዘነው እንድንሄድ ነው። እህቴ ወንድሜ የሚለውን ቤተሰባዊነትን ፍቅርን ያንን የሚያስታውሰን ነው። ልምምድ ነው። ይቅርበሉኝ ይላል ሰው። እንግዲህ በዛሬው ዘመን እንደሚታወቀው ይቅር በለኝ ይቅር በይኝ ለማለት እኮ አሁን በጣም ከባድ ነው። ከባድ እኔ ለምንድን ነው ይቅርታ የምለው? እሱ እንደዚህ እንደዚህ እሷ እንደዚህ እንደዚህ ሆነ ምናምን ምናምን ነው አይደለ የሚባለው? እንደዛ ነው። ስለዚህ አንድ በታችንም እያለማመድ ነው ነው በዚህ ሰዓት ይቅር በሉኝ፣ አውቂም ቢሆን ሳላቅም ቢሆን ይቅር በሉኝ እያለ ነው እዚህ ባየሁት ነገር ግን በጣም ተደስቻለሁ፣ ምክንያቱም። በቃ ታሪክን፣ ባህልን የጠበቀ ሁሉ ነገር ስርዓቱ ደስ የሚል የድሮ እናቶቻችንና አባቶቻችን የሚያደርጉት የጸበል ጸዲቅ ስነስርዓት በማየቴ በጣም ደስ ብሎኛል። ገዳሙ ከተመሰረተ ጀምሮ ከ ሀምሳ በላይ የሚሆኑ ማህበርተኞችን ይዞ ወር በገባ 12ተኛ ቀን ቀጥሎ ያለውን እሁድ ተከትሎ በየወሩ በሽሮ እና በጎመን ባለተራዎች ይዘክራሉ። በዓመት አንድ ጊዜ ብቻ ይኸውም የመስቀል በዓልን ምክንያት በማድረግ ወደ ገዳሙ ስጋ እንዲገባ ይፈቀዳል። የማህበሩም በክትፎ ጎመንና አይብ ይዘከራል። ገዳማችን ከተመሰረተ አሁን ወደ አራተኛ ዓመት እየሄድን ነው። በጣም የምንተሳሰብ፣ የምንዋደድ እንደ እህት እና ወንድም የምንቀራረብ የማህበርተኞች ነን። ኩሪየን ለምሳሌ እዚህን ያወቅኳት ግን በጣም የምወዳት ሊስ ወልድ መታ የጠየቀችን እንደ ዘመድ ሆነናል አሁን እና ቤተሰብ ሆነናል። ትልቅ ነገር ያፈራንበት ገዳም ነው እና እንግዲህ የጽዋ ማህበር አለን የተወሰነ ነገር ቅድም እያየን ነበር። በጣም ደስ የሚል ኢትዮጵያዊ የምናውቀው አገር ቤት የምናውቀው ኢትዮጵያዊያን የማህበሩ ቃና ያየ ነው እና እስቲ ስለሱ ነገር። እሺ እንግዲህ አቡነ ሳሙኤል የሚከበሩት በ12 ነው። ወሩ ገባ በ12ኛው ቀን ማህበራችንን በሚቀጥለው ዊኬንድ እሁድ ስንገናኝ ያለተ የምናከብረው የምናከብረው በወር አንዴ አንድ ጊዜ የሚያወጣ ማህበርተኞች አሉ። ከማህበርተኞች ውስጥ አራት አምስት ሆነው ስድስት እየሆኑ ያከብራሉ። የእኛ እንግዲህ እንዳጋጣሚ የመስቀል ላይ ነው በዓመት የሚደርሰን በዓመት አንዴ የመስቀል ላይ ነው የሚደርሰን። እስከ ቱ ክሎክ ድረስ የአበባ መትከል ፕሮግራም አለ ለልጆቻችን የሚሆን አሁን ከፊታችን፣ አሁን እንግዲህ ዘመነ መስቀል ነው። ከፊታችን ደግሞ ምን ይጀምራል? ጽጌ፣ ጽጌ ይጀምራል። ጽጌ ማለት አበባ ማለት ነው፣ የአበባ ዘመን ማለት ነው ዘመነ ጽጌ ሲባል። ይሄንን በማሰብ ለልጆቻችን እንግዲህ ዘመነ ጽጌ ምን ማለት ነው ምን ማለት ነው የሚለውን በደምብ ለማብራራት እነሱም ደግሞ ጋርደናችን በዚህ በኩል አለ። በጋርደናችን ውስጥ ደግሞ አበባ ፕሮግራም ስላለ እንዳትቀሩ እንዳትቀሩ። እኛ አድገንበታል። ምክንያቱም ያው ቤተክርስቲያን ያደግን ልጆች ስለሆነ እናውቀዋለን ስርዓቱን። ነገር ግን በተለይ እዚህ ሀገር ለተወለዱ ልጆች በጣም የሚገርም ነው። ምክንያቱም ይሄን ካላዩ ነገ ከነገ ወዲያ ጽዋ ወይም ደግሞ ጸበል ጸዲቅን ምን እንደሆነ ለማስረዳት ስለሚከብድ አሁን ይሄን እያዩ ሲያድጉ ግን ቢያንስ የሆነ ነገር ጭንቅላታቸው ውስጥ ይቀራል እና ለነሱ ትልቅ ጥቅም አለው። እኛም ያው እዚህ ሀገር ረጅም ዓመት ከመቆየታችን የተነሳ ባህላችንንም እየተውን ስለመጣን ብዙ ቦታ አሁን እንደዛ ነገር አላየሁም እኔ ኦልሞስት ከ15 ዓመት በላይ የሆነ አይነው እዚህ ሀገር ላይ ይህን ስርዓት ግን አይቼዋለሁ እና በቃ ትክክለኛው የኢትዮጵያ ባህልና ታሪክን የጠበቀ ስለሆነ እግዚአብሔር ሰላም ያደረሰነና ለሚቀጥለው ዓመት ከአሁኑ ቀጠሮ ይዛለሁ ላለመቅረት ማለት ነው ስለዚህ ጋባዥ አልፈልግም። ባለኝ በተሰጠኝ ጸጋ መጥቼ አብሬ እግዚአብሔር ለማመስገን ፈቃደኛ ነኝ። ሰባት

እንሞክራለን ከአምናዊ ይልቅ ዘንድ ደግሞ ጥሩ ነው። ዋናው ዓላማ የሰዎችን አይምሮ መግዛት ነውና እንግዲህ እግዚአብሔር አምላካችን በረድኤቱ አይለየን፣ በዓሉን የተባረከ ያደርግልን። ሀገራት ኢትዮጵያን ጽኖ ሰላም ያደርግልን፣ ተዋህዶ ሃይማኖታችን ከፈተና ይጠብቅልን። እግዚአብሔር ይህንን በዓል ጠብቀው ያቆዩልን ያስረክቡን አባቶቻችን ክብርና ምስጋና ይግባቸው። ለእኛም ደሞ ልጆቻቸው በረከታቸው ይድረሰን። ኃይላቸውን ጥናታቸውን እግዚአብሔር ያሳድርብን። አገር ላይ እንደዚህ አይነት በዓል ማክበር በጣም እድለኝነት ነው። እኔ ካሁን በፊት ሌላ ስቴት ነበርኩኝ እንደው አበሻው ተገናኝቶ እንኳን ለማውራት ይከብድ ነበርና፣ እዚህ አካባቢ ግን በጣም በቁጥር ብዙ ነን። እንደዚህ አይነት በዓላቶች ሲመጡ፣ ችግር ሲፈጠር፣ ለቅሶ ሲኖር ህዝቡ ይተባበራል። ከዛ ውጭ ባለው ነገር ግን አብረን እንደው መተጋገዝ ብንችል ህብረት ቢኖረን ብዙ ነገር መስራት ይቻላል እና ይሄም ገዳም ደግሞ እንደሚታየው በጣም ትልቅ መሬት ነው የያዘው። በጣም ብዙ ስራ ይጠበቅብናል እንደ ክርስቲያን ገዳም በታሪክ ውስጥ የእውቀት የእውቀት መፍለቂያ ናት። እንደገና ደግሞ ከሰዎች ከእግዚአብሔር ጋር የሚገናኙበት ቦታ ነው ብለን ተነጋግረን ነበረ እዚህ ላይ እና ይሄን ለዚህ ምስክር እንዲሆን አሁን ለምሳሌ እኛ ከኮሌጅ ከዩኒቨርሲቲ ስንመረቅ የምንለብሰው ልብስ፣ ያ ጥቁር ጋውን እና ካፕ የመነኮሳቱ ልብስ እኮ ነው። ያንን ትራዲሽኑን አምትተው ታሪኩን ረስተውታል። ግን ገዳም ነው እንግዲህ ሲነሳ የነበረው ዓላማ እንግዲህ ልክ እንደዚህ ሁሉ ለትውልዱ ለመድረስ ለትውልዱ ለመድረስ እንደገና ደግሞ ቦታውን የተቀደሰ ቦታ እግዚአብሔር ስም የሚጠራበት ቦታ እንዲሆን ያው መትጋት ነው እኛም በቦታው እንባረካለን ቦታው ደግሞ እኛን ይባርከናል ላይ ስላለው አገልግሎት የወደፊቱ ሊሰራ የታሰበው ነገር ምን እንደሆነ አገልግሎቱ እንግዲህ ለጊዜው ቅዳሴ እና ቅድም ደግሞ ቀሲስ ሲገልጹ እንደሰማችሁት የተለያዩ ህጻናቱን እንደዚሁ ደግሞም ወጣቶችን በሶስት ከፍለን እንደዚሁ ኦንላይን ትምህርት ይሰጣል። ሌላ ደግሞ እንደዚሁ ለመምህራን የሚሆን ወይም ከፍ ከፍ ላሉት እንደዚሁ ኮርስ አለን። በዚህም ደግሞ ኦንላይን እንደዚሁ ትምህርት ተንስሃ ትምህርት ጋብቻ እንደዚሁ የጊዜው እንሰጣለን። ያው ቅዳሴ ያለ ወደፊት የጸበሉንም ሁኔታ ብዙ ብዙ እናስባለን። እንግዲህ ሀሳባችን ብዙ ነው። በተለይ አሁን በዚህ አገር ያለው የማህበረሰባችን ባለብዙ ብዙ ችግር ስለሆነ እንደው እንዲህ ነው እንዲህ ነው ከማለት የህብረተሰቡን ችግር ቤተክርስቲያን ብቻ እንደያን ልትቀርፍ የምትችለው ስለዚህ፣ እንግዲህ ይሄን እናደርጋለን ተብሎ ባይባልም እንግዲህ ያው ብዙ ጊዜ ሲገልጠው ነው። አሁን ወጣቱን ውጤታማ ከማድረግ እዚ ሀገር ያለው ፈተና ይታወቃል። ና ያንን ፈተና እንዲወጡ አቅም ከመፍጠር አንጻር ብዙ ስራ እየተሰራ እንደነበረ አይተናል። ና እስቲ ስለሱ ወደፊት ስ ምንድን ነው ሊሰራ የታሰበው ወጣቱ ከተማረ እንግዲህ ባለው ያው የነቀስ ስም ቢሆን ይኸው ነው ያለው። ለምን ቤተክርስቲያኒቱ ወደፊት እንደዚህ በቀላሉ የምትገለጽ ወይ ደግሞ እንደዚህ በልማድ ብቻ የእናቴ አባቴ ተብሎ የሚዘለቅ አይደለም። እና አሁን ቤተክርስቲያንን ጠብቋት ያለው ንጹሕ ትምህርቷ። ስለዚህ ያንን ትምህርት በትውልዱ አይምሮ ውስጥ እንዲደርስ ማድረግ ስለሆነ የቀዳሙ አላማ ልክ የትልቁ አባት የአቡነ ጎርጎርዮስን አላማ መሰረት አድርጎ አሁን ሌላ ምንም አዲስ ቅርጽ አያስፈልግም። ያንን ወደ ተግባር ነው የሚያስፈልገው። እና እንግዲህ ገዳሙም የጥንት የነበረውን አባቶቻችን ገዳማዊ ህይወት ብለው ሲመሰርቱ የነሱ የነበራቸውን አላማ የነበራቸውን፣ እግዚአብሔር ይመስገን ዘመኑ የመረጃ ዘመን ነው። እንግዲህ ያንን ወደ ተግባር አድርገን እንግዲህ ቤተክርስቲያን የበለጠ እንድትጠነክር ለማድረግ ነው እንግዲህ ያለን እቅድና ስለሚቀጥለው ትውልድ ደግሞ እኛም በእርግጥ ሪሶርስ ልናቀርብላቸው ያስፈልጋል። በራሳቸው ቋንቋ በእንግሊዘኛ በእንግሊዘኛ ብዙ እንግዲህ አባቶቻችን እያሉ እኛ የእንግሊዘኛም ራሱ ሲባል እኮ ቃል ይመረጣል፣ ዝም ብሎ የተገኘውን አይደለም። ስለዚህ ያንን ቋንቋውን አሁን ካላገኘ ነው እንግሊዘኛውን ወይ እንግሊዘኛ በነገራችን ላይ ብዙን ነገር የሚወስደው ስለ ሳይንስ ስለ ሂሳብ አንድን ሀሳብ ማምጣት ሲፈልግ ወደ ግሪክ ነው የሚሄደው እንጂ የራሱ የሆነ የለውም ወደ ግሪክ ወደ ላትን ነው የሚሄደው ያንን አሁን ካላገኘነው እና ለሚቀጥለው ትውልድ አባቶቻችን እያሉ እየጠየቅን ካላገኝንላቸው የሚቀጥለው ትውልድ እንዴት ነው ያንን እንዲያደርግ የሚችል አይችልም እና በእርግጠኛም ላይ ሬስፖንሲቢሊቲ አለ የሚቀጥለው ትውልድ ደግሞ ቤተ ክርስቲያንን ውደዷት ውደዷት፣ በጣም ቤተ ክርስቲያን የሚያክላት የለም። ጠይቁ ጠይቁ፣ አባቶችን ጠይቁ፣ እነሱ ይነግሯቸዋል ስለ ቤተ ክርስቲያን እና እንደ አባታችን እንደ አባ ፊልጶስ አይነት አባቶችን ያብዛልን። አሁንም በእድሜ በእድሜ ይጠብቅልን። አሜን። እየመጣን ገዳሙን ብናየው ብንጎበኘው ከተማ ውስጥ ያሉት አብያተ ክርስቲያናት ብዙ ብዙ አገልጋዮችም አባላትም ስላላቸው አይጎዱም። እዚህ ግን እኛም ከምኖርበት አንድ ሰዓት ተኩል ነድቼ ነው የመጣሁት። ግን ለልጆቹም ደስታ የትሄዱ ልጆች ብለሽ እንኳን አትጨነቂ፣ ግቢው በጣም ትልቅ ነው። ደስ የሚለው ቅዳሴው ሲቀደስ ስርዓቱ ደስ ይላል። በቃ ልክ የገዳም ህይወት ነው ያየሁት እዚህ ቦታ ላይና ና እንደው እባካችሁ እዚህ አካባቢ የምንገኝ ኦርቶዶክስ እምነት ተከታዮች አንዳንዴ እንደው በወር አንድ ቀን እንኳን አይ ነው፣ ሁላችንም በየአብያተ ክርስቲያናችን አገልግሎት አለብን። ም አገልግሎት ጥየን የመጣው ዛሬ ግን በወር አንድ ቀን መምጣት ብንችል እና ገዳሙ ብናየው ቆሞስ አባታችን አባ ፊልጶስን ብናግዛቸው ብደግፋቸው፣ የሚያስፈልጋቸው ነገር ምን ያስፈልጋል አባታችን? አሁን ዞሮ እንዳየሁት ገዳሙ በጣም ገና ነው። ብዙ ነገር ሊሰራበት የሚችል ቦታ ነው። ስለዚህ እንደ ኦርቶዶክሳውያን በዚህ አጋጣሚ ጥሬን ማስተላልፎ መተን አብረን ይሄን ገዳም ብናሳድገውና ለነገ ለልጆቻችን የሚረከቡት ታሪካዊ ቦታ ስለሆነ የታሪክ የማን ነው ይሄ። የኃላፊነት ግዴታችንን ወይም አሻራችንን ብናሰፍርበት ጥሩ ነው። ላለው ሸባታችን የሚያስተላልፉት መልእክት አለ። ሌላው የብረተሰብ ክፍል ደሙ ለማንኛውም አገለግላለው የሚል ሰው ራሱን ለእግዚአብሔር ለሰጠ ሰው ክፍት ነው። አገልግሎቱ ብዙ ነው። እግዚአብሔር እንግዲህ ያው ስፋት 94 ኤከር ነው። ሐሳቡን ይዞ መጥቶ ለነገዋ ቤተ ክርስቲያን ለትውልዱ ሥራ እንሰራለው የሚል ሰው ካለ ሐሳቡን ከቦታው ጋር ሊሄድ የሚችል ገዳምነቱ የተጠበቀ እንዲሆን አድርጎ የሚሰራ ካለ እንግዲህ እንቀበላለን። ምንም ችግር የለም፣ ግን ራስን መስጠት ያስፈልጋል። በገዳሙ በተለይም በየወሩ በሚካሄደው የጽዋ ማህበር ላይ ልጆቻችንን ይዘን በመብጣት በጎ ማንነታችንን በማውረስ ታሪክ ልንሰራ ይገባል። በጻድቁ አባታችን አባ ሳሙኤል በየወሩ የሚደረገውንም የጽዋ ማህበር ላይ ተገኝተን ከበረከቱ እንሳተፍ። በሁሉ ባለን ጸጋ በማገልገል ለስጋችንም ለነፍሳችንም በረከት እንወርስ ዘንድ ጥሪያችንን እናስተላልፋለን።